ለራሱ ምስኪን ነው ከሰው ጋር የማይነካካለች። አሁን ይህን እሱ ላይ እንዴት አደርጋለች? መሲ እባክሽ ተረጋጊ፣ ድምፅሽን ቀንሰሽ አውሪ። ደንብ የሆነ ሰው እንዳይሰማን። ይስሙኝታዲ አሁን የዛንጎታ ምን ስታደርግ እንደነበር ብታያት ኑሮ ምንም የማይሰማት ድንጋይ ልብ እንዳላት ይገባች ነበር። ምንረገች ደግሞ ቆይ፣ ስራ ብላ አይደል እንደወሰደችሽ። ስራ የምን ስራ ተንኮል ነው እንጂ። እኔ ስራ ጨርሼ በማርፍበት ሰዓት ይወሰደች። ይቺ ሰውናት እንዴ! እናወታችሁ ምን አረጋችሁ? እየዞረች የተለያዩ ልብሶችና ጌጣጌጦችን እየገዛች ነበር። ውይ ጌጥ ስትይ ምን እንደተፈጠረ ሳልነግርሽ። ጓደኛ ምንድን ነው? የአንቺ የቤሉል ፍቅረኛ ናታ። ከቤሉል ኪስ ውስጥ አገኘው ብላ ጌጡን ይዛ መጣች። ከዛ እሱ ነው የሰረቀው አትልልሽም። ምን እንካሂነ ሸፍነ ያዘው። ምንድን ነው? ቤሉል ጌጡን ከዚህ ቤት የሆነ ሰው ኑኑ ቦርሳ ውስጥ ከቶት ነበር። ምን እንዴት ሆነው እኔ ግን ሆን ብላ ሰርቃ እራሷ እንደዚህ ያለች ይመስለኛል። ብታያት ቁጭ እስስት ወይኔ ጉ እንዴት ከኪሶ አላወጣውም? ምን ማለት ምንድን ያልሺው? ምንድና የምትመስ ያልገባኝም አልገባኝም። ልጅ ታዲ ጌጡ እንዴ ኔ ለቤሉል ላይ የሰጠውት እንዴት እንዴት መሰለሽ? ታዲ ጌጡ የኑኑ ቦርሳ ውስጥ ነበር ማለት እሷ ውስዳው ሳይሆን ሰው ቦርሳ ውስጥ ከቶባት ነው፣ እና እሷ ደግሞ አጋጣሚ ሆኖ ሳይፈተሽ በፊት ጌጡን አይታው ነበር፣ እና ቀድማ አወጣችሁ። ወይኔ እኔና ጉዳ ርጓት ነበር ልክ እኔ ኤልሹ እንዳደረገችኝ ማለት ነው። ምን አለፋሽ፣ አሁንም ቢሆን እሷ እንዳደረገችው እርግጠኛ ነኝ። እኔ ደግሞ የነነች የምትመስለኝ ሁሉም ይሆናሉ፣ ማን ያውቃል? ወይ ጉድ! ግን ምን አይነት ሰዎች ናቸው? ታዲያ እኔ ቤሉል ተይዞ ቁጭ ማለት አልችልም። ይሁን ነገር ማድረግ አለብኝ። ምን ታደርጊያለሽ? ወጥቼ ፖሊስ ከሄዳለሁ። ይህ ድፍረትሽ እኮ ነው የሚያስቀኝ። እባክሽ አርበሽ ተቀመጪ። ሞጃ ቀንሽን አታፋጥኝ፣ እና ዝም ብለሽ ተቀመጪ። ገልሽ ነው ሌላ አማራጭ አለሽ?

ምንም ነገር መቷት ትችል ይሆናል። በብዙ ነገር ልትበልጥኝ ትችላለን። የምወዳትን ልጅ ግን መውሰድ አትችልም። አዲያ መጥፊያ ነው የሚሆን ለኔ፣ ላንተም ማቱ

አዶናይ ነው ያው እንግዲህ፣ በኑን ምክንያት ማለት ነው። ቤሉልም ቤሉል ፍቅሩን ገልጾላታል። ያው እያመማትም ቢሆን ፍቅሩን ገልጾላታል ማለት ነው። እንደዚሁ አዶናይ ደግሞ ያው ቁጣ ብቻ ነው እንጂ ምንም አልነገራትም ማለት ነው ለኑ በዚህ መሀል ግን ኑኑ አሳዝናኛለች ማለት ነው። ሲቀጥል ደግሞ እንግዲህ መሲ መሲ ያው የአዶናይን አጎት እና የቴዲን ሀረካት አግት ለአዱ እየነገረቻት ነበር ማለት ነው። አዱም እሷም መሲ ስለሳቀሽ በደም ደስ ብሎኛል ማለት ነው። የሄለን የጭካኔዋ ጭካኔ ቢያንስ አሳድጌዋለሁ ማለት ምንም እርህራህ የሚባል ነገር የላትም ማለት ነው። እንግዲህ ቤሉል ታፍኗል ተብላ ያው እሷ ስራዬን አቃለለልኝ። ማን ነው እያቃለለልኝ ያለው አለሽ ማለት ነው። በዚህ ደረጃ ማለት በዚህ ደረጃ ሰው ይጨክናል ማለት ቢያንስ ባሏ ተገሎባታል እንዶ ትንሽ እንኳ ደንገጥ ማለት በጣም አይከብዳትም። በጣም ነው የሚያስጠላው ማለት ነው። እንደዚሁ ኑኑም እንግዲህ እንድታስፈታው እንድትፈልገው ለምናታለሽ ማለት ነው። ያው ይፈታ እንጂ እኔ ከቤሉል ጫፉም አልደርስም አልቀርብም ብላለሽ ማለት ነው። እንግዲህ እሷ ደብቃ ነበር። ያው መጀመሪያ ኑኑ ለእናቷ ለአይንዬ ነግራት ነበር። አይንዬም እንግዲህ ለኤልሹም ለአደም ነገረቻቸው ማለት ነው። እንግዲህ የሄለንም ጭካኔዋ እሱ ቄዳ ልብስ ስትገዛ ምናምን ከመሲ ጋ ሾፒንግ ስታደርግ ነበረ እንትል ብላለሽ ማለት ነው። እንግዲህ ቤሉልም ያው አዶናይ እንዳሰረው እንግዲህ አሰቃዩት፣ አፍነውታል በፌስታል እንደዚሁ ውሃ ረጭተውበታል። ቤሉልም ማነው ያፈነኝ? እኔ ወንጀለኛ አይደለሁም ምንድን ነው እያለ ነበር። የተሳሳተ ነው ሰው ነው የያዛችሁት እያለ ነበር። እኔ ግን ለአዶናይ በጣም ፈርቼለታለሁ። ምክንያቱም አጎቱ ያወቀ ቀን የደረሰበት ቀን እኔ እንጃ ምን እንደሚያደርግ ማለት ነው። ሲጀምር አዶናይ ከሄለን ጋር ስራ ለመስራት ህገወጥ ስራ እንደምሰራ አውቋል። ከሷ ጋር ተስማምቷል ማለት ነው። እንደዚሁ መኩንም ወጥመድ ውስጥ ልስታስገባው ነው ማለት ነው። ምክንያቱም መሲን ልታጠቃት እየሞከረች መሲን በቃ እርሜ ለጓደኛዋ ምንም ነገር እንትል እያለች አይደለም፣ እየተሳካላት አይደለም። መድኒት ሰጣት ነበረ፣ መድኒቱ ቴዲን የሰጣት በእርግጠኝነት ቴዲም እንግዲህ ያ መድኒት የሚሰራ መድኒት አይሰጣትም ማለት ነው። ምክንያቱም መሲን ይወዳታል ቴዲ ማለት ነው። እንግዲህ አዱም እንግዲህ ያው ምግቡን እየቀየረች ሰጠቻት ማለት ነው። እና መሲም እንግዲህ ሄለን ላይ ለፖሊስ ተጠቆማለሁ ደውዬ አለሽ ማለት ነው። እውነት መሲ ሄለን ላይ ተጠቆማለች ታደርገዋለች? ወይስ አዶ ተከለክላታለች? ግን ብታደርገው በጣም ደስ ይላል ማለት ነው። በዛ እንደገና ኤልሹም ደግሞ በጣም አበዛችው ኤልሹ ማለት ነው። ምንም ተፈጠረ ኑኑ ላይ ምንም ተፈጠረ ኑኑ ላይ ምንም ብትቀናባት እኮ ምንም ያኔ በጥላቻ በልክ አይደለም። በጣም ምንድነው ገደብ ያጣ ጥላቻ ነው የኑኖ ማለት ነው የኤልሹ ማለት ነው። ኤልሹ እና እናቷ አንድ አይነት በቃ አንድ አይነት አንድ አይነት እባቦች በጣም ነው ማለት በዚህ ደረጃ። እንደዚሁም አጁም ደግሞ በቃ ወርቁ የሄለን ወርቅ ቤሉል ኬስ ላይ እንደተገኘ ሄለን እንዳወቀች ነገረቻት ማለት ነው። እንግዲህ መሲም እውነቱን ነገረቻት፣ እኖኑ ሻንጣ እንደተገኘባት እና መሲም ለእንትላ እንደሰጠችው ለቬሎ እንደሰጠችው ነገረቻት ማለት ነው። ያው አይንዬም እንግዲህ በቃ አዝናለች፣ ውሸቷን ምናምን አታውቅም፣ ልጆቿም እየተሰቃዩ ነው። እኔ ግን ማለት ነው እዚህ ጋር በጣም የሚያስጠላኝ ቤተሰብ ምንም አይነጋገሩም፣ ምንም ይደባበቃሉ። ምንም ምንም እንኳን ዞር ብለው አይተያዩም ማለት ነው። ምክንያቱም አንዷ አንዷ ብትሆን ማንም ምንም ዞር ብሎ አያይም። አንድ ቤት ተቀምጠው ሁላቸውም በየክላሳቸው ተቀምጠው ሆኖም ብቻዋን መሲም ብቻዋን ብቻ ቢያወሩ። አሁን መኩ በቃ ካላሰበ፣ ካላስተነተነ ወጥመድ ውስጥ ወርቋል። ምክንያቱም እዛ ገጠር እነዛ ሰዎች ለፖሊስ ጠቁመውባታል፣ እየፈለጓት ነው። እንደገና እሱ ብር ሂዶ ሲሄድ በቃ ልታ እንትን ልትለው ነው ማለት ነው። ወጥመድ ውስጥ ልታስገባው ነው ወንጀለኛ ልታደርገው ነው ማለት ነው። እናም ማውረት ይጠበቅባቸዋል ብዬ አስባለሁ ማለት ነው። እንግዲህ እንግዳ ድራማው ሰላሳ አራት ይህንን ይመስላል ማለት ነው። ወደ ሀገር ልጆች፣ ላይክ ሰብስክራይብ አድርጉ።